በረመዳን የጾም ወር መጨረሻና ከበዓሉ ሁለት ቀን ቀደም ብሎ ለተሸገሩ ወገኖች የሚሰጥ ምጽዋት ዘካተል ፈጥር እየተባለ ይጠራል። ይህ የመረዳዳት በዓል ሁሉም የሃይማኖት ተከታይ በዓሉን በፍቅር እንዲያሳልፍም ያደርገዋል። የዝባለም ጌታነህ በጉዳዩ ላይ ተጨማሪ አላት። በእስልምና ሃይማኖት አስተምሮ በረመዳን የጾም ወር መጨረሻ ለተቸገሩ ወገኖች መስጠት፣ ማካፈል ግዴታ ነው። የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የዳእዋና ትምህርት ዘርፍ ተጠሪ የሆኑት ሼህ መሐመድ ኢብራሂም ይህ የስጦታ አይነት ዘካትል ፈጥር እንደሚባልና ከበዓሉ ሁለት ቀን ቀደም ብሎ መከናወን ያለበት ስለመሆኑ ነግረውናል። ዘካትል ፈጥር የረመዳን ወርን መጨረስን ተከትሎ የሚከናወን ትልቅ ተግባር ነው። ስለዚህ ዘካተል ፈጥር የሚባለው በረመዳን መጨረሻ ላይ ብቻ እየተገደበ ነው። ለሱ ገደቡ ደግሞ ያው የኢድ ሶላት ካበቃ በኋላ የፈጥር ሶደጋ ያቆማል። ቢሰጥም ልክ እንደሌላው ማንኛውም ተራ ሶደቃ ይሆናል እንጂ ዘካ ላይ ወሰኑት የተገደበ ነው ና በዛ ልክል የሚታየው ተምር፣ ዘቢብ፣ ሌሎችም የምግብ አይነቶች የሚሰጡበት የዘካ ተልፈጥር ስጦታ በአካባቢው ላሉ የእስልምና ሃይማኖት ተከታዮች የሚሰጥን ጭምር ነው። ለአካባቢው ሙስልም ብቻ የሚሰጥ ነው። አሻግሮ ሌላ ነገር አይደረግም። የረመን ወር ማብቃን ተከትሎ የሚመጣ ስለሆነ ነው። ነቢዩ አለ ሰላቱ ወሰላም ዘካት በተመለከተ ሲናገሩ ከተለያዩ እህሎች ይጠቅሰዋል ተምርን ስንዴን ገብስን እንደዚሁ ዘቢብን ጠቅሰዋል። እነዚህን ጠቅሰው ከዚህ ውጭ ያሉ እህሎች ቢሆኑ ማንኛውም እህል የሀገሩ የሚጠቀምበት ሆኖ ከተገኘ ጤፍን በሉት ዳጉሳ፣ ሌላም ሀገሪቱ የምታመርተውና የሀገሪቱ ቀለብ ሆኖ ከተገኘ የዘካው አካል ይሆናል። አንድ ሰው ሁለት ኪሎ ተኩል የመስጠት ግዴታ ያለበት ሲሆን ይህ መጠን በቤተሰቡ ተባዝቶ ለተቸገሩ ወገኖች መሰጠት ይኖርበታል። ይህ የመረዳዳት በዓል ሁሉም የሃይማኖቱ ተከታይ በዓሉን በፍቅር እንዲያከብር ያደርጋልን ብለዋል ሼህ ሙሐመድ ኢብራሂም። የሚሰጠውም በአንድ ሰው ሁለት ኪሎ ተኩል ነው የሚሰጠው። እንግዲህ አማካይ ተብሎ የተወሰደ ነው። የአገራችን ዑለማ እስልምና ጉዳይም ይህን ነው ዘንድሮ ያስተላለፈው። አንድ ሰው በቤተሰቡ ልክ ያወጣል። በቤተሰብ ልክ ማውጣት ማለት እንደው ልጆቹ አሉ፣ ሰራተኞች አሉ። ሙስሊም ነው ከተገኙ በስማቸው ዘካ ያወጣል። እኔ አስር ቤተሰብ ካለኝ 25 ኪሎ አውጥቼ ለምስኪን መስጠት አለብኝ ማለት ነው። ነቢዩ ዐለይሂ ሰላቱ ወሰላም በዛን ሰዓት ሚስኪኖችን ከልመና አድኗቸው ነው ያሉት። ከልመና ታደጓቸው ነው ዓላማው ያለው ለሌለው ሰጥቶ ዒዱን በሰላማዊ መንገድ ብቻ ሳይሆን በእኩልነት በደስታ እንዲያከብሩ የሚያስችል ስራ ነው። በዓሉን ስናከብር እርስ በርስ በመተሳሰብ እና በመረዳዳት ሊሆን እንደሚገባም ተጠቁሟል።